ብሔራዊ ቡድኑ ለአዳዲስ ፊቶች በሩን ከፈተ። የኢትዮጵያ ብሔራዊ ቡድን የፊታችን መጋቢት 12ና 15 ከግብፅ እንዲሁም ከጅቡቲ ብሔራዊ ቡድኖች ጋር ለሚያደርገው ጨዋታ የብሔራዊ ቡድኑ ዋና አሰልጣኝ መሳይ ተፈሪ ለ24 ተጫዋቾች ጥሪ አድርገዋል። ጥሪ ከተደረገላቸው ተጫዋቾች መካከል ከዚህ ቀደም ብሔራዊ ቡድኑ ላይ ዕድል ያላገኙ ተጫዋቾች ሲካተቱ፣ ከዚህ በፊት ለብሔራዊ ቡድኑ ግልጋሎት ሲሰጡ የነበሩ ተጫዋቾችንም ቀነሰዋል አሰልጣኙ አሰልጣኝ መሳይ ተፈሪ ጥሪ ካደረጉላቸው ተጫዋቾች አብዛኞቹ በኢትዮጵያ ፕሪምየር ሊግ የሚጫወቱ ተጫዋቾች ሲሆኑ ከዚህ በፊት ለብሔራዊ ቡድኑ ግልጋሎት ሲሰጥ የነበረውና በጉዳት ምክንያት መጥፎ ጊዜን እያሳለፈ የሚገኘው የቀድሞው የኢትዮጵያ ቡና ተጫዋቸው ነውና አሁን ላይ ለደቡብ አፍሪካ ሱፐር ስፖርት ዩናይትድ እየተጫወተ የሚገኘው አቡበከር ናስር ጥሪ ተደርጎለታል። ከዚህ በፊት ብሔራዊ ቡድኑን የመወከል ዕድል ያላገኙ አሁን ላይ ይህን ዕድል ያገኙ ተጫዋቾችን ስንመለከት በተከላካይ ቦታ የኢትዮጵያ ቡና ወልደ አማኑኤል ጌቱና አብዱ ሰላም የሱፍ ተካተዋል። በአማካይ ቦታ የሃዲያ ሆሳዕናና ብሩክ ማርቆስ እድል ሲያገኝ፣ በአጥቂ ቦታ ደግሞ ያዞች የፊት መስመር ተሰላፊና የሊጉ ከፍተኛ ግብ አስቆጣሪ አህመድ ሁሴን ለሁለተኛ ጊዜ ጥሪ ሲደረግለት፣ እንዲሁም የመድኑ መሐመድ አበራ ለመጀመሪያ ጊዜ ጥሪ ተደርጎለታል። በተጨማሪም ከዚህ በፊት ለብሔራዊ ቡድኑ ረጅም ግልጋሎት የሰጡ ነገር ግን ባለፉት የብሔራዊ ቡድኑ ጨዋታዎች ላይ ጥሪ ያልተደረገላቸው ተጫዋቾች በድጋሚ ጥሪ ሲደረግ አስቻለው ታመነ፣ አህመድ ረሽድና በህመም ምክንያት ለበርካታ ጊዜያት ከሜዳ ርቆ የቆየው የፋሲል ከተማው ሀብታሙ ተከስተ ዳግም እድሉን ማግኘት ችለዋል። ዋሊያዎቹ የመጀመሪያውን የዓለም ዋንጫ ማጣሪያ ጨዋታቸውን ከግብፅ ብሔራዊ ቡድን ጋር መጋቢት አስራ ሁለት ሲያደርጉ ከጅቡቲ ብሔራዊ ቡድን ጋር ደግሞ መጋቢት አስራ አምስት የሚያደርጉ ይሆናል። ሁለቱም ጨዋታዎች ሞሮኮ ላይ የሚደረጉ ሲሆን ጥሪ የተደረገላቸው ተጫዋቾች ከመጋቢት አራት ጀምሮ በመሰባሰብ ዝግጅታቸውን የሚጀምር ይሆናል ሲል ፌዴሬሽኑ አሳውቀዋል።